ለወገን ድራሽ ወገን ነው እንላለን። ለወገን ድራሽ ወገን እስከሆነ ድረስ እስኪ የቻለውን ያክል አምስትም አስርም ብለን ለዚች ህፃን ልጅ ዊልቸር እንግዛላ ትላሉ። ሰላም ሰላም፣ ውድና የተከበራችሁ የፍርት የዩትዩብ ቻና ተከታታዮች እንዴት ናችሁ? ሰላም ናችሁ? ይሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ቀደም ስትሉ ቤተሰብ ይሆናችሁ ሸር፣ ላይክ እና እንዲሁም ኮመንት ስለምታስቀምጡልኝ ከልብ አመሰግናለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ውስጤን ስለነካው በጣም እያዘንኩበት ቪዲዮ ስለሆነ ነው ማለት ነው። ታስታውሱ ከሆነ ከዚህ አራት አመት በፊት ጦርነት ነበር እና ይች ህፃን ልጅ ደግሞ በዛ ጦርነቱ ውስጥ ነበረ እንደዚህ አካላው ጉዳት እየደረሰባት ማለት ነው። አሁን እናቲቱ እያቀፈች ነው ስራ የምትሰራው። ምሳም ስትሰራ እንጀራ፣ በሁሉ ነገር በምትሰራበት ሰዓት እያቀፈች ነው። መታዘል እንኳ አትችልም። የሚገርማችሁ ነገር እየታቀፈች ነው ስትሰራ የነበረው ማለት ነው። እና እስኪ እየቻል ነው ለምን ዊልቸር እንኳ ቢያንስ ቢያንስ የምንገዛላት አንሆነም ማለት ነው። እና ሁላችሁም እግዚአብሔር ያበርታችሁ እራሱ ማለት አንድ ትልቅ ነገር ነው ስልክ ቁጥራቸውን ማላላቸው ቪዲዮውን አስገባላችኋለሁ ቪዲዮውን በጥሞና ተከታተሉት ለሁሉም ሰው ሸር አድርጎት ማለት ነው ከምር ነው የምላችሁ በጣም ውስጤን ነው የነካኝ እና ይህን ቪዲዮ ደግሞ ለመስራት የተገደድኩበት ምንድን ነው በቃ መስራት ስላለብኝ ነው የኮምበልሻ ዙሪያ ሰዎች ናቸው በጣም ነው የሚያሳዝኑት ንብረታቸውን ሁሉ ሽጠው ጨርሰዋልና አሁን ወደ ሶሻል ሚዲያ ብቅ ብለዋል። እርዱን እያሉ ይገኛሉ ማለት ነው። እና የተቻለንን እንፋ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የአህዋቴ እኔ ከቃሉ ወረዳ ከሀርቡ ከአዲስ መንደር የሚባል ነው። እች ልጅ ስታዋጥ ጤነኛ ነበረች። ከዘጠኝ ወር በኋላ ያው በህወሀቶች ውጊያ ምክንያት ያ በከባድ መሳሪያ ድምጽ እንደዚህ ሆናብኛለች እና ብዙ ወጪ አውጥቻለሁ እንደው በተቀላሉ እስከ አምስት መቶ ሺህ ብር አውጥቻለሁ። ይሄው ከተጀመረ ተሳስ ሀያ ሰባት ድል የሆነ ቀን የተጀመረ ይሄው እስካሁን ድረስ በቤቴ አልተቀመኩም፣ ግን ያለኝ ንብረት ጨረስኩኝ፤ እና አሁን ስሰራም ቆሜ እንዲ አቅፌ ነው የምሰራው። አንገቷም አይቆምም፣ እግሯም እንደምታዋት ምንም ማድረግ አልችልም። እቺን ያት እቺ ልጅውልኝ እና ያ አህዋቴ እንድትረዱ ለአላስም ነው የምጠይቃችሁ። እና መቀመጣ አትችልም መተኛት አሁን እንደዚህ አድርጊያት ይሄው መገላበጥም አትችልም። እኔ ካላስኳት እና ከባድ ነው እንደዚህ አድርጌ ነው እንግዲህ። ያኋቴ ነው ምለው ያው ነገር ምለው ነገር የለኝም። አሁን አራት አመቷ እንግዲህ መጋቤት አምስት ቢደርስ አራተኛ አመቷ ያኔ አስር ወዲሁን አሁን እንደዚህ የሆነች ቢ ማለት ነው። እና ከዛ ጀምሮ እያለሁ ምንም ያው መድኃኒት አለ ሲሉኝ እሄዳለሁ። ቅሪያትም ተቀርቶባታል። አሁን ምንድነው ነው በቃ እንደዚህ መቀመጥ አትችልም። መቆም አትችልም። መብላት አትችልም። ያው እኔው አጉርሽ እኔው ነው ይያኑ ስንት ቤቷንም ሷኔ ተጠቃጥስ ጠቅሜ ነው መናገር። ያው አህሏ ደህና ቢሆንም አይምሯ ደህና ነው፣ ግን የመቀመጥ የመነሳት በቃ እንደዚህ ነው የምታሰቃየኝ ስራም ስሰራ እንደዚህ ይዤ ነው የምሰራው። ተኝታ እንኳን መጠበቅም አትችለኝም። ስትወለድ ደህና ናት። አስር አብራ ድረስ ትቀመጣለች ትቆማለች ትድካለች። አሁን በህዋቶች በጦር ምክንያት ሁለተኛ ድል ሲደረግ መከላከያን ያው ወደዛ ሲኖር በዛ ምክንያት ያው የከባድ መሳሪያው ትሳስ ሀያ ሰባት ላይ ነው እንደዚህ ከሆነችብኝ እና ከዛ ተጀምሮ ይዣለሁኝ ይዣለሁ ንብረት የምጨራስኩኝ አሁን ለእህቶቼ፣ ለወንድሞቼ እርዱኝ ብዬ ነው የምጠይቀው። ማለት እኔ እንግሊካም በዓመት ታታግያለሁ ደስ የሚጀ ምንም እንትን የለም ብለውኛል። ተስፋ ግን እኔ አሁን ደግሞ የበለጠ መቶልኝ ሕክምና ልጄ ተስተካክላ እንድትቆም ነው ይሄንን የምፈልገው። ናይቺ የመሰለ ይዲ ዛሬ እኔ ቁማ ብትሄድ የሷ ጓደኞች ይሄዱ፣ ነው የነኛ አናት ሶልዳት ማለት ነው። እና ሄ ያው በጦር ምክንያት ነው እንዲሆነችብኝ። አው ቢስሚላህ ያው እንግዲህ እንደዚህ ሆነችው። ለከ በዘጠኝ በተወለይ በዘጠኝ ወራ ነው ዘጠኝ ወራ ነው። ከዛ ባባ ማማ ትላለች። ለመቆም ደግሞ ይሞከረ ይነበረ በሰዓቱ በጦሩ ምክንያት ነው። ትሳስ 27 ላይ ነው እንደዚህ ሊሆነ የቻለችው። ያው ጦሩ ድል በሆነ ሰዓት ነው መጨረሻ ላይ። ከዛ በኋላ ዝልፍልፍ ያለ ሰውነቷ ወደ ሕክምናም ትንገባ ምንም መፍትሄ ነገር ጠፋ። ዘም ዘም አለ። እንደው በጣም ብዙ ገንዘብ አጠፋ። ወደ 500 ምናምን ሺህ ብር አጠፋ፣ ከዛ በላይ አሁን ምንም አቅማችንም አልቻለም። ወንድም ወንድምህት ያለውን እንዲረዳ ነው እንደው ደግሞ ከፍ ያለ ህክምና ወደ ውጭም ሆነ ሀገር ውስጥ አዲስ አበባ ደግሞ ያለውን ነገር ለመሞከር እንደ ተስፋ አለኝ። እነዛው ተዋል እንደ አይምሮዋ እንደ ደህና ነው፣ ግን መነሳት መቀመጥ አትችልም። በጣም ያው እሷ ሽንት ቤት ትሄድ፣ እኔ ራሱ እጅ ነው። ምግብ እታበስም ደግሞ እኔ ይጀላል ነው፣ አልበለዛ ምንም መስራት አትችልም። እኔ ራሱ ሌላም ስራ መስራትም አልቻልኩኝ። እና ይህን ይመስል እንደ ወንድም ሁላ እንግዲህ እህትም ሆነ ወንድምም ያለውን ትንሽ እርዳታ አድርገዋል። ወደ ህክምና ደግሞ ከፍ ያለ ቦታ ለማሳየት ነው የምፈልገው። ባላ ፈቃድ ደግሞ ያለ ጨመሩበት። ብስሚላ አልሐምዱሊላህ ሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ አለይሂ ወሰለም

ብዙ ወጪ አውጥተዋል። ብዙ ተቸግረዋል ና ሁላችሁም፣ መቼም ያው ልጅ ያለው ስለ ልጅ ያውቃል። ና ሁላችሁም ትብብር እንድታደርጉ ነው። ስለዚህ እኛ እዚሁ አንድ ሀገር ያለነው ያለ ነው ችግራቸውን ሁኔታቸውን እናውቃለን። በዚህ ዙሪያ ላይ የተቸገሩና ና ልጅቱ ህመምተኛ መሆኗን ይኸው የሚታይ ና እኛም ደግሞ መስካሪዎች ነን። ና ሁላችሁም ባላችሁ አቅም እንድትተባበሩ ና የመርዳት አቅም ወዳላቸው ግሩፖችም ይሄንን ያው ሸር እንድታደርጉላቸው አደራ ለማለት ያክል ነው። እንግዲህ ነቢዩ አለይህ ሰላቱ ወሰላም